ዛሬ የተገናኘ ነው በዋናነት በክቡር ጠቅላይ ሚኒስትር ዶክተር አብይ እና በጠቅላይ ሚኒስትር ጽህፈት ቤት በውጭ የሚኖሩ ኢትዮጵያውያንና ትውልዳ ኢትዮጵያውያን በዋናነት የፈረንጆቹን አዲስ ዓመት እንደ ዋና ክፍተት በመጠቀም ወደ ሀገር ቤት እንዲመጡ የተላለፈውን ጥሪ በማስመልከት የተቋቋመ አንድ ብሔራዊ ኮሚቴ አለ። የዛ ብሔራዊ ኮሚቴ ስራውን በማስተባበር የሴክሬታሪያት ኃላፊነቱን የወሰደ ነው እንደ ኤጀንሲ፣ የኢትዮጵያ ዲያስፖራ ኤጀንሲ በመሆኑ ኮሚቴውን በበላይነት የውጭ ጉዳይ የሚመራው ስራዎቹን ደግሞ ኤጀንሲው በሴክሬታሪያትነት የሚያስተባብረው እና የቱሪዝም ሚኒስትር በምክትል ሰብሳቢነት የሚመራው ኮሚቴ ነው፣ በሀገር አቀፍ ደረጃ የተቋቋመው። ስለዚህ ዛሬ የተገናኘ ነው በዋናነት አንደኛ የዚህ ኮሚቴ በመቋቋሙን በግልጽ ለማሳወቅ እና ስራዎች ምን ይመስላሉ የሚለውን ለመነጋገር ነው። ያው እንደምታውቁት እንግዲህ በሀገር ቤት እየተካሄደ ያለውን የሕልውና ዘመቻ ተከትሎ በሀገር ቤት ያሉ ዜጎች በሁሉም መስክ እስከ ሕይወት መስዋዕትነት የሚደርስ ኃላፊነታቸውን እየተወጡ ይገኛሉ። ልክ እንደዛ ሁሉ በውጭ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን ደግሞ እጃቸው ላይ ያለውን ሌላውን የትግል ግንባር ማለት ነው። ሀገር ቤት ካለው የትግል ግንባር ላይ በተጨማሪ በውጭ ሀገር የገጠመንን ከፍተኛ የሆነ የዲፕሎማሲ ጫና፣ የሚዲያ ዘመቻ፣ የዓለም አቀፍ ተቋማት የኢትዮጵያን እውነት የመቅበርና የማኮሰስ የታቀደና የተቀናጀ ሊመስል የሚችል ዘመቻ ኢትዮጵያን በታላላቅ ዓለም አቀፍ መድረኮች ላይ በተከሳሽ ወንበር ላይ አስቀምጦ የማሳቀቅ በጣም ከፍተኛ ምናልባት ከበርካታ ሀገራት ጋር ያለንን የረዥም ዘመን የዲፕሎማሲ ግንኙነት በማይመጥን መልኩ እንዲሁም የተለያዩ ዓለም አቀፍ ሚዲያዎች ለእውነት፣ ለፍትህ፣ ለሰብአዊ መብት፣ ለሰላም፣ ለሉዓላዊነት፣ ለዓለም አቀፍ ሕግጋት ቆመናል ብለው የሚያምኑ ዓለም አቀፍ የሚዲያ ተቋማት እንዲሁም ደግሞ የሀሳብ ነፃነትን እናቀነቅናለን ወር ለሀሳብ ነፃነት የተሻለ እድል ፈጥረናል ብሎ የሚያስቡ የማህበራዊ ሚዲያ ታላላቅ ተቋማት ትዊተርን፣ ማህበራዊ ሚዲያዎችን ጨምሮ ማለት ነው። እነዚህ ሁሉ በታቀደ በሚመስል መልኩ የኢትዮጵያን እውነት ለማሳነስ፣ ለመቅበር የተደረገ ጥረት አለ። ስለዚህ በሀገር ቤት እየተካሄደ ያለው የህልውና ትግል በውጭ ሀገራት ያለው ትግል ጋር ምናልባት ቢመጣጠን እንጂ በውጭ ሀገር ያለው ትግል እጅግ ትልቅ ነው፣ እጅግ ግዙፍ ነው የሚለውን ለማንሳት ነው። ስለዚህ በውጭ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን በዚህ የትግል ሜዳ ኃላፊነታቸውን ለመወጣት ላለፈው አንድ አመት በሚባል ደረጃ በቋሚነት በተከታታይነት ትግል እያደረጉ ይገኛሉ። ድምጻቸውን እያሰሙ በብዙ ሺዎች እየሆኑ ድምጻቸውን እያሰሙ ይገኛሉ። ተመራጮቻቸውን ቁጭ ብለው የኢትዮጵያን እውነት እንዲረዱ የማድረግ ስራ እየሰሩ ይገኛሉ። የተለያዩ ቲንክ ታንኮችን ዓለም አቀፍ ሚዲያዎችን፣ እንዲሁ የኢትዮጵያን እውነት እንዲረዱ በጣም በርካታ ጥረት እያደረጉ ይገኛሉ። ስለዚህ የዚህ ዲፕሎማሲ እንቅስቃሴ ቀጣይ አካል እንዲሆን ታሳቢ በማድረግ እንዲሁም ደግሞ በቅርብ ጊዜ በተለይ በኢትዮጵያ ላይ በጣም የታቀዱና ተጽዕኗቸው ግዙፍ የሆኑ ዘመቻዎች ተጀምረዋል እንደምታውቁት የበረራ ስጋት ያለባት ሀገር ናች የሚል ስጋት ለመፍጠር በጣም ጥረት ተደርጓል። እንዲሁም ደግሞ ዋና ከተማዋ ወይም ደግሞ በዋና ከተማዋ ቅርብ ሬዲየስ ላይ ያሉ ከተሞች ሳይቀር ደህንነት የለም የሚል በጣም የታቀደ ንግድንም፣ ኢንቨስትመንትንም፣ ቱሪዝምንም የሀገራችን ዋና አንዱ ትልቁ ኩራት የሆነውን የኢትዮጵያ አየር መንገድንም ከገበያ የማስወጣት የሚመስል አየር መንገዳችንን የሌሎች አየር መንገዶች መዳረሻ እንዳይሆን ትራንዚት እንዳይሆን ማኮብኮቢያ እንዳይሆን ማረፊያ እንዳይሆን የማድረግ በጣም ከፍተኛ ተጽዕኖ ሊያሳድር የሚችል ዘመቻ ተጀምሯል። ስለዚህ በውጭ የሚኖሩት ኢትዮጵያውያንና ና ትውልደ ኢትዮጵያውያን ይህንን ዘመቻ ከዚህ በፊት ያደርጉት የነበረው ትግል አካል አድርገው በመቁጠር ወደ ሀገር ቤት እንዲመጡ ጥሪ ተላልፏል። እንግዲህ ይሄ ጥሪ መደረጉ ብቻ በራሱ የሚያሳካው ዓላማ አለ። በዜጎቹ ላይ የሚተማመን መንግስት መሪ ሀገር መኖሩን የሚያሳካው ዓላማ አለ። ዓለም ዜጎቿን ወይም ደግሞ ትላልቅ ተቋማት የምንላቸው እርስ በርስ እንደ ዜጋ እንዳንግባባ፣ እንዳንስማማ በተለያዩ ምክንያቶች አንድ ላይ እንዳንቆም የሚያደርጉ ትላልቅ ፕሮፓጋንዳዎችን በሚሰሩበት ሰዓት በዜጎቹ ተማምኖ በዚህ ጊዜም ቢሆን ወደ ሀገሬ ብጠራቸው ይመጣሉ ብሎ የሚያምን መንግስት ሀገር መሪ መኖሩን በማሳየት የሚያሳካው አንድ ትልቅ ዓላማ አለ። በሌላ በኩል ደግሞ በአጭር ጊዜ ጥሪው በአጭር ጊዜ እንደመተላለፉ በዚህ አጭር ጊዜ ውስጥ በውጭ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን ለዚህ የሰጡት መልስ የፈጠረው መነቃነቅ የፈጠረው መደራጀት በምዝገባ በቡኪንግ በበርካታ ዘርፍ የታየው መነሳሳት ደግሞ ሳይመጡ የሚያሳካው ሌላ ሁለተኛ ዓላማ አለ። ስለዚህ አሁን ባለንበት ሁኔታ ከታቀደው ዓላማ ምናልባት ከግማሽ የበለጠውን አሳክተነዋል ብለን ማሰብ እንችላለን። ዜጎቻቸውን ከኢትዮጵያ እንዲወጡ የሚቀሰቅሱ ሀገራት ባሉበት ነባራዊ ሁኔታ ከዛው ሀገር ላይ እስከ ጃንዋሪ ስድስት ወይም ደግሞ ገና የገና ዋዜ ማድረስ ባሉት ጊዜያቶች የአሜሪካ ብዙዎቹ በረራዎች ሞልተዋል። ይሄ ዜጎቼ ከሀገር ይውጡ በሚባልበት ነባራዊ ሁኔታ ከዛው ሀገር ያሉ በረራዎች የሚሞሉበትን ነባራዊ ሁኔታ ማሳየት፣ ይህ አንዱ ትልቁ ስኬት ነው። እንደምታውቁት ጥሪው በአጭር ጊዜ ነው የተካሄደው። በባህሪው ኦፕን ኢንቪቴሽን ሊባል የሚችል ነው። ኦፕን ኢንቪቴሽን ግልጽ የሆነ እንዲሁ ሀገራዊ ጥሪ ልንለው የምንችለው ማለት ነው። ልክ በሀገር ቤት ያሉ ዜጎቻችን ለተለያየ ተልዕኮ ጥሪ እንደሚደረግላቸው ሁሉ መዝመት ሲያስፈልግ ለዘመቻ ጥሪ እንደሚደረግላቸው ሁሉ ድምፅ ማሰማት ፕሮቴስት ማድረግ በጎዳና ላይ ሰልፎች መውጣት፣ ሀብት ማሰባሰብ፣ የተፈናቀሉትን መደገፍ እነዚህን የመሰሉ ጥሪ ሲደረግላቸው ምላሽ እንደሚሰጡት ሁሉ ለኢትዮጵያውያንና ለትውልድ ኢትዮጵያውያንም የተደረገው ጥሪ በባህሪው ኦፕን ነው፣ ኦፕን ኢንቪቴሽን ነው። ያ ማለት ከዚህ በፊት ከነበሩ ጥሪዎች ይለያል ማለት ነው። ይሁንና ኦፕን ኢንቪቴሽን ነው ተብሎ ግን የሚታው ስላልሆነ ካለው ወቅታዊ ጠቀሜታ አንጻር በዲያስፖራው ማህበረሰባችን አካባቢ ከታየው መነቃቃት አንጻር ስራውን በአግባቡ ለመምራት የሚያስችል መንግስት ልዩ ትኩረት ሰጥቶ በምክትል ጠቅላይ ሚኒስትርና ውጭ ጉዳይ ሚኒስትሩ የሚመራ አንድ ብሔራዊ ኮሚቴ ሰይሟል። ይሄ ብሔራዊ ኮሚቴ የተለያዩ ንዑሳን ኮሚቴዎችን አደራጅቶ ባለው የቆይታ ጊዜ ሊሰሩ የሚገባቸውን ተግባራት አቅዶ በመንቀሳቀስ ላይ ይገኛል። እነዚህ ንዑሳን ኮሚቴዎች በየዘርፋቸው ከሁነት ዝግጅት ጀምሮ እስከ ጸጥታና ደህንነት የማስጠበቅ ስራውን የሚመለከቱ ከኤርፖርት አቀባበል ጀምሮ የተለያዩ የልማት እንዲሁም ደግሞ የተጎዱ አካባቢዎችን የመጎብኘትን ጀምሮ የሚያስተባብሩ ወደ ስድስት ንዑሳን ኮሚቴዎች ተደራጅተው ለስድስቱም ንዑሳን ኮሚቴዎች ሰብሳቢ ተመድቦላቸው ስድስቱም ንዑሳን ኮሚቴዎች እቅድ ወርዶላቸው የራሳቸውን የዘርፍ እቅድ አዘጋጅተው የራሳቸውን አባላትን በደንብ አደራጅተው በመስራት ላይ ይገኛሉ። እነዚህ ንዑሳን ኮሚቴዎች በመንግስት ብቻ የሚያዙ አይደሉም። የግሉን ዘርፍ በደንብ ለማንቀሳቀስ ተሞክሯል። ሲቪክ ሶሳይቲ በእነዚህ ኮሚቴዎች ውስጥ በአባልነት በደንብ እየተሳተፉ ነው። ማህበራት፣ የሚዲያ ተቋማት እንዲሁም ደግሞ ተጽዕኖ ፈጣሪ ግለሰቦችም በነዚህ ንዑሳን ኮሚቴዎች ውስጥ ሆነው ስራዎችን እያስተባበሩ እያቀናጁ ይገኛሉ። በዚህ ኮሚቴ ላይ እንግዲህ የሴክሬታሪያት ኃላፊነቱን የተረከበው የኢትዮጵያ ዲያስፖራ ኤጀንሲም እንደ ሀገር አቀፍ የኮሚቴው አባል ስራዎችን እያስተባበረ ይገኛል። በአንድ በኩል ሁሉም ስራዎች በመንግስት ብቻ የሚካሄዱ ባለመሆኑ በአብዛኛው ከዲያስፖራው ማህበረሰብ ጥያቄዎች ይነሳሉ። ስንመጣ ምን አለ፣ ምን ተዘጋጅተዋል የሚሉ ጥያቄዎች ይነሳሉ። ስለዚህ ይህን ጥያቄ ለመመለስ በመንግስት ተቋማት ደረጃ ሊካሄዱ የሚችሉ ሁነቶችን የመለየት፣ የማደራጀት የጊዜ ግጭት እንዳይፈጥር ደግሞ ናሽናል የሆነ ኢቨንት ካሌንደር ወይም ደግሞ የሁነት ካሌንደር በማዘጋጀት እነዛን የዝግጅት ስራዎች በሙሉ አልቀው መናበብ ያለበት ስራ እየተሰራ ይገኛል። ሁነቶች በሌላ በኩል ደግሞ ከዲያስፖራው ማህበረሰብም ከፍተኛ ጥያቄ እየቀረበ ይገኛል። የዲያስፖራው ማህበረሰባችን ኢትዮጵያ መጥቼ መመለስ አልፈልግም። ሚና እንዲኖረኝ እፈልጋለሁኝ። የተለያዩ ሁነቶች እንዲዘጋጁልኝ እፈልጋለሁኝ። በራሴም ደግሞ ተደራጅቼ ማዘጋጀት የምፈልጋቸው የገቢ ማሰባሰቢያ ፕሮግራሞች አሉ። የራት ፕሮግራሞች እንዲኖሩ ፈልጋለሁ። የጎዳና ላይ ፕሮግራሞች እንዲኖሩ ፈልጋለሁ። የአዳራሽ ውስጥ ሁነቶች፣ ኢቨንቶች፣ ሲምፖዚየሞች ማዘጋጀት ፈልጋለሁ የሚል ተነሳሽነት ደግሞ ከዲያስፖራው ማህበረሰብ አለ። እንደምታውቁት በ በውጭ ሀገር ያሉ ኤምባሲዎቻችን ያው ቀጥታ በውጭ ጉዳይ ሚኒስቴር እና በኢትዮጵያ ዲያስፖራ ኤጀንሲ አስተባባሪነት እነዚህም ፍላጎቶች የመለየት ስራ ደግሞ ተሰርቷል። ስለዚህ በተደራጀ መልኩ በሰሜን አሜሪካ፣ በአውሮፓ፣ በካናዳ ያሉ ከዚህ በፊት በፐብሊክ ዲፕሎማሲው ላይ ትልቅ ሚና የነበራቸው ግዙፍ ሊባሉ የሚችሉ የዲያስፖራ አደረጃጀቶች ሀገር ቤት መጥተው ደግሞ ሊያዘጋጇቸው የፈለጉ ሁነቶችም አሁን ኦልሬዲ ተመዝግበው ቡክ ተደርገው ካለንደር ወጥቶላቸው ወደ ትግበራ ለመግባት በዝግጅት ላይ ናቸው ማለት ነው። ስለዚህ ይህንን ለማስተባበር እንግዲህ ኮሚቴው እነዚህን ኃላፊነቶች እየተወጣ ነው። በሴክሬታሪያት ደረጃ የማስተባበሩ ስራ እየተሰራ ነው። የናሽናል ኢቨንት ካለንደር ስራዎች በመጠናቀቅ ላይ ይገኛሉ። በተደጋጋሚ እየተነሱ ያሉ ጥያቄዎች መልስ እንዲያገኙ የሚያስችሉ ፕላትፎርሞች ተፈጥረው ያንንም እየሰራን እንገኛለን። ስጋቶች ከንሰርን ተብለው የተለዩ ሀገር ቤት ካሉ ባለድርሻዎችም በውጭ ካለው ዲያስፖራ ማህበረሰባችንም የተነሱትን ከንሰርኖች አድረስ ለማድረግ መልስ ለመስጠት ሁሉንም ባለድርሻዎች ኦንቦርድ ተደርገው እየተሰሩ ይገኛሉ ማለት ነው። እንግዲህ ጥሪው በጣም በአጭር ጊዜ ከመካሄዱ ጋር በተያያዘ ጥያቄዎች በጣም በርካቶች ናቸው። ነገር ግን እነዛን ጥያቄዎች ዛሬ ላይ በዋናነት የተገናኘ ነው። ይህንን መፍታት የሚችል አንድ ጠንካራ ኮሚቴ መደራጀቱ ከነገ ጀምሮ ባሉት ተከታታይ ቀናት ሁሉም ጥያቄዎች ከዚህ በፊት በነበሩት ጊዜያት እንደምታውቁት የቪዛ ጉዳይ በጣም አንገብጋቢ ጉዳይ ሆኖ ነበረ። ስለዚህ በብሔራዊ ኮሚቴ ደረጃ ባለው ውሳኔ መሰረት የቪዛ ጉዳይ እልባት አግኝቷል። የትውልድ ኢትዮጵያዊ መታወቂያ ያላቸው መታወቂያቸው የተቃጠለ ሳይቀር መግባት እንዲችሉ ለማድረግ ኢቨን፣ የሌላ ሀገር ፓስፖርት የያዙ ነገር ግን ኢትዮጵያዊ ኦሪጂን እንዳላቸው የሚጠቁም ነገር ካላቸው ሳይቀር ቪዛ ኦን አራይቫል እንዲያገኙ የሚያስችል፣ አፍሪካውያን ከዚህ በፊት እንደሚታወቀው ቪዛ ኦን አራይቫል የሚያገኙበት እድል አለ። እንዲሁም የኢትዮጵያ ወዳጆች ተብለው የተለዩ የካሪቢያን ጃማይካ የመሰሉ ደግሞ ለእኛ እውነት ለእኛ ፍትህ በዓለም አደባባይ ላይ እየቆሙ ያሉትም እንዲመጡ ለነሱም መንገዶችን የማመቻቸት ስራዎች እየተሰሩ ይገኛሉ። ከጉምሩክ ጋር ተያይዞ እንደዛው ጉምሩክም የብሔራዊ ኮሚቴ አባል እንደመሆኑ መጠን ከከስተም ጋር ተያይዞ ያሉ በርካታ ጥያቄዎችን መልስ ለመስጠት እየሞከረ ነው። በዛም ላይ እየተሰራ ነው። ዲያስፖራው ማህበረሰብ አንስተው ከነበረው አንዱ እና አንገብጋቢ ጥያቄ ስመጣ ባዶ እጄን መምጣት አልፈልግም የሚል ትልቅ ከንሰርን ነበረ። ይሁንና ይሄ ኮንሰርን በአንድ በኩል ዲያስፖራው ወደ አገር ቤት ሲገባ አየር መንገድ ላይ ሊፈጥር የሚችለውን የራሱን ለእሱ የምንሰጠውን አገልግሎት ካለው የማስተጓጎል ሁኔታ ጋር በተያያዘ ተጨማሪ ሻንጣ ይዤ ልግባ የሚሉ ጥያቄዎች ነበሩ። ተፈናቃዮች ለመርዳት ካላቸው ፍላጎት፣ ያው እንደምታውቁት ዲያስፖራ ማህበረሰባችን በውጭ ሀገራት በጣም ከፍተኛ የሆነ ድጋፍ እያደረገ ይገኛል። ለተፈናቀሉ ወገኖች ድጋፍ ባለፈው አንድ ዓመት ብቻ ከ600 ሚሊዮን ብር በላይ ነው ድጋፍ ያደረገው። ባለፈው አንድ ወር ብቻ እንደዛው ከአራት ሚሊዮን ዶላር በላይ በአንድ በቀጥታ መስመር ድጋፍ እያደረገ ይገኛል። ስለዚህ ድጋፍ ማድረጉ ይዞት ከሚገባው ሻንጣ ጋር ብቻ የሚያያዝ ባለመሆኑ የድጋፍ መንገዱን በሌላ መንገድ እንዲያደርገው ማበረታታት እንዳለብን በብሔራዊ ኮሚቴ ተስማምተናል። በሌላ በኩል የሚገቡ ዕቃዎች በተለይ በሌላ ተጨማሪ ሻንጣ የሚገቡ ዕቃዎች የሶስተኛ ወገንን አፕሩቫል የሚፈልጉበት ሁኔታ ሊኖር ስለሚችል እንደ መድኃኒት፣ የተለያዩ የኮሚኒኬሽን መሳሪያዎች የሶስተኛ ወገንን አፕሩቫል ሊፈልጉ ስለሚችሉ ዲያስፖራውን አየር መንገድ እንዳይጉላላ ሰልፍ እንዳይጠብቅ እነሱን ለማስተናገድ ቀልጣፋ አገልግሎት ለመስጠት ሲባል እነዚህን በሌላ መንገድ ለማስተናገድ እየሰራን እንገኛለን ከኢትዮጵያ አየር መንገድ ጋር እና ከኤምባሲዎቻችን ጋር በመነጋገር ይዘዋቸው ሊገቡ ያሰቧቸውን እቃዎች በአንድ ላይ ሰብሰብ በማድረግ በካርጎ ለማምጣት የሚያስችል አሰራር ለመዘርጋት እየሰራን ነው። ይሄም እንደ አንድ ይቀርቡ ከነበሩ ትላልቅ መረጃዎች ጋር ተያይዞ ነው። እንግዲህ የበረራ አገልግሎት ሌላው በጣም በአንገብጋቢ የነበረው ጥያቄ ነው። የኢትዮጵያ አየር መንገድም የዚህ የብሔራዊ ኮሚቴ አባል እንደመሆኑ መጠን በጣም ብዙ ስራዎች እየሰራ ነው። እንግዲህ የኢትዮጵያ አየር መንገድ እንደምታውቁት የአንድ ያለን አንድ ትልቅ ሀገራዊ ሀብታችን ነው። በኮቪድ በጣም ከፍተኛ የሆነ ጫና የደረሰበት አየር መንገድ ነው። ብዙዎቹን በረራዎቹን የሰው ማጓጓዣ ከሚሆኑ ይልቅ ወደ ካርጎ አገልግሎት ቀይሮ ሰርቫይቭ ለማድረግ እየሞከረ የበርካታ ሀገራት አየር መንገዶች እንደምታውቁት በድጎማ በትላልቅ በጀት ድጎማ መንቀሳቀስ የሚችሉበት ካፓሲቲ ያላቸው፣ የኢትዮጵያ አየር መንገድ ምናልባት ብዙ ጊዜ በመደጎም ነው የሚታወቀው። ከመደጎም ይልቅና ያንን የማድረግ ኃላፊነት እንዳለበት ሆኖ የበረራ ካፓሲቲዎችን የማሳደግ ስራ ሰርቷል። ከዚህ በፊት ቦይንግ ይበርባቸው የነበረው አካባቢዎች ላይ ኤርባስ እና ሌሎች ትላልቅ ካፓሲቲ ያላቸውን በረራዎችን የመጨመር እንዲሁም ደግሞ የዋጋ ስምምነት እስካለ ድረስ ደግሞ የቻርተር በረራ በተጠየቀው ቦታ ላይ ለማቅረብ እሱንም ዝግጁን እያደረገ ይገኛል። ሌሎች ተጨማሪ ኤክስትራ በረራዎች ማየት የሚቻሉበት እድል ካለም እንደዛው እየሰራ ይገኛል። ነገር ግን በዋናነት ከዲያስፖራው እየቀረበ ያለው ጥያቄ የቅናሽ ጥያቄ ሳይሆን የአክሰስ ጥያቄ ሆኖ ነው የተገኘው። አክሰስ ይሰጠን፣ መምጣት እንድንችል በሩ መንገዱ ይመቻችልን በበርካታ ስቴቶች አሁን ተመዝግበው በረራ አክሰስ ያላገኙ ዜጎቻችን በጣም በርካታ ናቸው። ቡኪንጉ አልቆ እስከ ታህሳስ ሰባት ያለው ቡኪንግ ኦልሬዲ ብዙዎቹ ቦታ ላይ አልቆ፣ የተወሰኑት ደግሞ ከአሜሪካ በአውሮፓ አድርገው ለመምጣትም ቡክ እያደረጉ ይገኛሉ። ሶ ይህን ጥያቄ ለመመለስም አሁንም የኢትዮጵያ አየር መንገድ እየሰራ ይገኛል። ነገር ግን እስቲል በኢትዮጵያ አየር መንገድ ካፓሲቲ ብቻ የሚሸፈን ባለመሆኑ ያው ተጓዦች ይህንንም ታሳቢ አድርጎ በአንድ በኩል ለአየር መንገዳችን ድጋፍ ሊያሳይ በሚችል መልኩ በኢትዮጵያ አየር መንገድ እንዲበሩ፣ እንዲደራጁ፣ እንዲመዘገቡ ምናልባት በሌላ መንገድ ለወገኖቻችን የሚያደርጉትን ድጋፍ በአየር መንገዳችን በመምጣት እንዲገልጹትም ማድረግ ያስፈልጋል ብለን እናስባለን። ሌሎች ዝርዝር ጥያቄዎች በእናንተ በኩልም የሚደርሱ እንደሚኖሩ እናምናለን። ከዚህ በኋላ ባሉት ግን ተከታታይ ቀናት፣ ከነገ ጀምሮ እያንዳንዱ የዲያስፖራ ወንድምና እህቶቻችን በሀገር ቤት ምን ቆይታ ሊኖራቸው እንደሚችል የሚያሳይ ዝርዝር መረጃ ለእቅድ ለፕላኒንግ በሚመች መልኩ ተሰናድቷል። እሱን ከነገ ጀምሮ የምናደርስ ይሆናል ግሎት ዘርፍ የሚለው አንዱ በብሔራዊ ኮሚቴ ስር ያለው የንዑስ ኮሚቴ ነው። በኢፌዴሪ ቱሪዝም ሚኒስቴር ነው የሚመራው። እንግዲህ በዛ በኩል አጠቃላይ የአገልግሎት ሰጪ ተቋማትን በጋራ እየመራ ነው እያንቀሳቀሰ የሚገኘው ያው። ይሁንና የአገልግሎት ዘርፉ እንደሚታወቀው የግል ዘርፍ ነው በዋናነት። ስለዚህ በግል ዘርፉ ላይ የዋጋ ትመናም ይሁን ሌላ ተጨማሪ ፓኬጆችን ከላይ ኢምፖዝ የማድረግ ስራ እንደ ኮሚቴ የሚታይ አይደለም። ነገር ግን ሆስፒታሊቲ እንደ ባህል እንደ ባህሪ መገለጫ እንዲሆን የሚያስችሉ ስራዎች ነው በዋናነት እየተሰሩ ያሉት። የአገልግሎት ሰጪዎች ጋር በተደረገው የጋራ ውይይት የደረሱበት ድምዳሜ ዜሮ ፕሮፊትዝ ኤፕሮፊት ብለን መነሳት አለብን የሚል ነው የተነሱበት። ይሄኛው ለሁሉም ዘርፍ ልክ የዲያስፖራው ማህበረሰብ ሲጠራ አመቺ ጊዜውን ታሳቢ ተደርጎ አይደለም የተጠራው፣ ፕላን አድርጎ አይደለም እንዲመጣ ኤክስፔክት የሚደረገው። ስለዚህ ከዛ ጋር በተያያዘ ለጥሪው ምላሽ ለመስጠት ያሳየውን ተነሳሽነት የሰርቪስ ሴክተሩና የአገልግሎት ሴክተሩም ደግሞ ይህንን ሊያግዝ በሚችል ዝግጅት በማድረግ አጠቃላይ ዓላማውን ከዚህ ጥሪ ጀርባ ያለው ሀገራዊ እንድምታለ አንድ ላይ የዲያስፖራ ማህበረሰባችን እርስ በርስ እንዲተሳሰር፣ እንዲዋሃድ አንድነት እንዲፈጥር የምናደርግበት ዓላማ አለን። በዲያስፖራው ማህበረሰባችንና ሀገር ቤት ባለው ማህበረሰብ መካከል ትስስር እንዲጠናከር የያዝ ነው አላማ አለን። እንዲሁም በዲፕሎማሲው መስክ ደግሞ ማሳካት የምንፈልገው አላማ አለን። እንዲሁም በማህበራዊና ፖለቲካዊ ዘርፉም ማሳካት የምንፈልገው ዓላማ አለና እነዚህ ሁሉ ዓላማዎች የሁላችንንም ድርሻ ስለሚፈልጉ የአገልግሎት ዘርፉ ትልቁን ምስል አይቶ የዚህ ዓላማ መሳካት ከነሱ ሆስፒታሊቲ ጋር የሚያያዝ ነው በሚል መነሻ እንዲሰሩ ነው እየተደረገ ያለው። ከዛ ጋር ተያይዞ በተቻለ መልኩ ስታንዳርዳይዝ ለመደረግ እየተሞከረ ነው ሁሉም። ይሄ ዝርዝር የቱሪዝም ሚኒስቴር እየሰራበት ስለሚሆን ዝርዝር መረጃው በብሔራዊ ኮሚቴ መጨረሻ ላይ ሲደግ ሲያልቅና በቱሪዝም ሚኒስቴር የሚገለጽ ነው የሚሆነው። ከቁጥር ጋር ተያይዞ ያሉ ነገሮች ያው እውነታ ነው። እንደ ሀገር በአዲስ አበባ ደረጃ ያሉን የሆቴሎች እና የማስተናገድ አቅማቸው ከምንጠብቀው የዲያስፖራው ቁጥር አንጻር እጅግ በጣም አነስተኛ ነው። ስለዚህ ከዛ ጋር ተያይዞ የአገልግሎት ዘርፉ ሊያመቻቻቸው የሚችሉ እድሎች እንዳሉ ሆነ ወዲያ ዲያስፖራው ሊጠቀማቸው የሚችሉ የግል አማራጮች አሉ። እንዲሁም ሁሉም ነገሮች አዲስ አበባ ተጀምረው አዲስ አበባ የሚያልቁ ባለመሆኑ ደግሞ ከክልሎች ጋር የመቀናጀት ስራ እየተሰራ ነው። ሁሉም ክልሎች ሊባል በሚችል ደረጃ በፕሬዚዳንት ጽሕፈት ቤት ደረጃ ይህንን ጉዳይ እያቀዱ እየሰሩ ነው። እንግዲህ እስካሁን ባለው መረጃ ከቪዛ ጋር የተያያዙ ጥያቄዎች ብዙዎቹ መልስ አግኝተዋል፣ ኤክሰፕት ከኤሪትሪያ። ወንድምና እህቶቻችን ጋር የተያዙ ኢሹ ተጨማሪ ስራ፣ አይ ሚን እሱ ጋር የተያዘው በጣም ቀላል ኢሹ ነው። ኢንፋክት በተለያየ ብዙ ኢትዮጵያውያን ከዚህ በፊት በነበረው ተሞክሮ ላለፉት ዓመታት ብዙ ኢትዮጵያውያን ወደ ውጭ ሀገር ሲወጡ በዛ አይደንቲቲ የመውጣት ባህል ትሬንዶች ስለነበሩ በትክክል ያንን የማጥራት ስራ ለመስራት በሚደረገው ጥረት ኤኒ ኢሹ ካለ እሱ ነው። እሱም ደግሞ በውጭ ሀገራት ካሉ የኤርትራ ኤምባሲዎች ጋር በመተባበር አፕሩቭ እየተደረገ ያ መሆናቸው ሲጣራ ወደ ሀገር ቤት የሚመጡበት ፋሲሊቴሽን እየተሰራ ነው። ከቪዛ ጋር በተያያዘ ሶፋር ያለው ብቸኛ አጀንዳ እሱ ነው። ምናልባት በውጭ ሀገራት ተወልደው የኢትዮጵያዊ ኦሪጂን ምንም አይነት ማሳያ ሰነድ ምንም ማቅረብ ያልቻሉ በትዳር ሊሆን ይችላል። ኦር ትራቭል ዶክመንታቸው ላይ ኢትዮጵያዊ የሚል የሆነ መነሻ ጽሑፍ ሊሆን ይችላል። ኢትዮጵያዊ ኦሪጂንን ሊያሳይ የሚችል ምንም አይነት የሰነድ ግንኙነት ማግኘት ያልተቻሉ ሰዎች እንደ ፎሬነር የመታየት ሁኔታዎች ያጋጠመበት አለ። እሱም ግን ስቲል የኢሚግሬሽን እና የዜግነት ወሳኝ ሁነቶች ሊሄድ የሚችለውንም የትኛውም ርቀት ለመሄድ በጣም ዝግጁ ነው። የኢትዮጵያዊ ኦሪጂን መኖሩን ሊያሳይ የሚችል ትንሽም ብትሆን መሰነድ ማግኘት እስከተቻለ ድረስ የቪዛ ችግር ቤዚካሊ በሁሉም አካባቢዎች ላይ እየተፈታ ነው። ከጀርመን ጋር ተያይዞ የቀረበም ስፔሲፊክ ቅሬታ የለም። ከአየር መንገድ ጋር ተያይዞ እስካለን መረጃ ድረስ ብዙዎቹ በረራዎች የሞሉት አሜሪካ ነው። እንደውም በጀርመን ከፍራንክፈርትም ያለው በረራ እስከ ጃንዋሪ ስድስት አሁንም ክፍተት ያሳያል። ስለዚህ ምናልባት የቡኪንግ ችግር የገጠማቸው ካሉ መረጃዎችን መቀባበል እንችላለን። ባለው መረጃ እስካሁን ግን እንደዚህ አይነት ቅሬታ አልቀረበምም። ከአየር መንገድም ጋር በነበረን ውይይት እስካሁን ስፔስ ያሳያል። በትክክል የአውሮፓ አካባቢ እንደውም በአሜሪካ ያሉ ብዙዎቹን ተጓዦቻችንን በአውሮፓ ተጨማሪ ኤክስትራ ፍላይት እና ቻርተር ፍላይት ላይ ዲማንድ ከምናደርግ በአውሮፓ ሩት እንዲመጡ ላይ እየጋበዝን ያለንበት ነው ያለው ሁኔታ።